የዋጁ ወንድማማችነት አንድነት ያወጁ፣ ከሁሉ አስቀድሜ ዛሬ በእንደዚህ ሁኔታ ህዝባችንን አገልግለን በርካታ የሚፈሱ እንባዎችን አብሰን እግዚአብሔርን እናንተንም ለማመስገን ስላበቃን ፈጣሪ አምላክን እጅግ አድርገን እናመሰግናለን። እንግዲህ ደጋግመን ተገናኝተናል። ከሳምንት በፊት ወይም ደግሞ ባለፈው ሳምንት በታማኝ ግብር ከፋይነታችሁ በዚህ አዳራሽ ተገናኝተን አርአያነታችሁን ስንዘክር ነበረ። እንደገና ደግሞ በበጎ ፈቃድ አገልጋይነታቸው ዛሬ እዚህ አዳራሽ በድጋሜ ተገናኝተናል። ይቀጥላል። የበጎ ፈቃድና የልማት አጋሮቻችን ሁሉ መቀበልን ሳይሆን ካላችሁና ከጎደሏችሁም በመስጠት የሕይወታችሁ ልምምድ ያደረጋችሁት ሌሎችም ምሳሌነታችሁን እንዲከተሉ ልበ ቀና ሆናችሁ ዜጎቻችሁን፣ ህዝባችሁን ያገለገላችሁ ሁሉ ዛሬ ልናመሰግናችሁ አርአያነታችሁን ልንዘክር እዚህ ተገናኝተናልና፣ በራሴም በከተማ አስተዳደሩም ስም፣ በተጠቃሚው ማህበረሰብ ስም እጅግ አርጌ ላመሰግናችሁ እወዳለሁ። ባህር ተሻግረው ሀገር አቋርጠው በዘርና በቀለም የማያውቋቸውን ለመርዳት የሚተጉት ነጮች ብቻ እንደሆኑ ሲተረክ ኖረዋል። በሌላ በኩል የበጎ ፍቃድ ስራን መስራት መንግስታዊ ላልሆኑ ድርጅቶች ብቻ የተሰጠ ተደርጎም መገንዘብ እንደነበረ ሁላችንም እናውቃለን። ይህንን ትርክት እናንተን ይዘን ወጣቶቻችንን አሰልፈን አፍርሰነዋል። የኢትዮጵያን የሰብአዊነት መልክም ገልጠንበታል። ፓርቲያችን ብልጽግና በቀረጸው የሰው ተኮር ፖሊሲ መሰረት መንግስትና የመንግስት ኃላፊዎችም የበጎ ፍቃድ ስራ መስራት እንደሚችሉ አይተንበታል። በመንግስት በጀት ብቻ ሀገር ለስላማ ስለማችል በርካታ የከተማው የበጀት ጉድለት በእናንተ ቀናነትና በጎነት ተሟልቶ ለህዝባችን አገልግሎቶችን ማቅረብ ችለናል። ባለስልጣን ይሁን ባለሀብት ወጣቶች የሃይማኖት አባት ወይም ሌሎች መገለጫና መጠሪያዎች ቢኖሩንም በጎ ተግባር ለማድረግ እነኚህ ሁሉ ማንንም የማያግዱ ወይም ደግሞ እድል የሚሰጡ ሳይሆኑ አጠቃላይ በጎነትን ለማድረግ ልበ ቅንነትን የሚጠይቅ ሰው ተኮር የሰውኛ ባህሪ እንደሆነ እንመለከታለን። የህይወት ትርጉም አንዱ መለኪያው ከጎዶሎ መስጠት ነው። ከራስ በላይ ለሌሎች መኖር ነው። ለራስ ብቻ የሚኖር ሰው ቢያገኝም ድሃ ነው። ቢበላም ይርበዋል፣ ቢለብስም ይበርደዋል ይባላል። በእርግጥ ማንም ሰው በተቀበለው ብቻ ዘላቂ ደስታንና የህሊና እርካታን ሊያገኝ አይችልም። በዙሪያው ላለማካፈል በዙሪያ ያለን ህመምና ማጣት መጋራት እንዲሁም ከመሬት ተነስቶ እንደዚህ አይነት ባህሪ መላበስ የሚገኝበት ሳይሆን ልክ እንደናንተ የላቀ ስብዕና ቀና ልብና መሰጠትን ይጠይቃል። የተከበሩ አፈ ጉባኤ ክብራትና ክብራን። አዲስ አበባ ከሰባት ዓመታት ወዲህ በወጣቶቿ በባለሀብቶቿ በመንግስት የሥራ ኃላፊዎች በአጠቃላይ በነዋሪዎቿ ከበጋ እስከ ክረምት እንዲሁም ዓመቱ ሙሉ የዘለቀ የበጎ ፈቃድ ተሳትፎ መገለጫ ተምሳሌት እየሆነች መጥታለች። በመሆኑም በመዲናችን በጎ ፈቃደኝነት እድሜን፣ ጾታን፣ ማንነትን፣ የገቢ መጠንን ሳይለይ በተግባር በአንድነት ሁሉም እንዲቆም ማድረግ የቻለ የህይወት ዘይቤ እየሆነ መጥቷል። በዚህም የብዙ አቅመደካሞችን ደካሞችን የአገር ባለ ውለታዎችን ለከፋ ማህበራዊ ችግር የተጋለጡ ወገኖቻችንን በመደገፍ የሚፈሱ እምባዎች ታብሰዋል። የዘመሙ ጎጆዎች ተቃንተዋል። ተስፋቸውም በመለምለም ሕይወታቸው ዳግም በደስታ እየተሞላ ለማድረግ የሚያስችል የትብብርና የጋራ አሻራ ተቀምጧል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አርአያ ሆነው ካስጀመሩበት ዕለት ጀምሮ ባለፉት ሰባት ዓመታት ውስጥ የከተማ አስተዳደራችን በበጎ ፍቃድ አገልግሎት በርካታ ስራዎችን ሲሰራ ቆይቷል። የመንግስታችን አንዱ መለያ የሆነው ሰው ተኮር ፖሊሲን በተሟላ ሁኔታ በከተማችን በመተግበር ከ42.95 ቢሊየን ብር በላይ የሚገመት የበጎ ፍቃድ ስራዎችን በከተማችን አከናውነናል። ከአርባ ሺህ በላይ የሚሆን የአቅመ ደካሞችን ቤት ሰርተን ዝናብ፣ ፀሐይ እንዲሁም ሌሎች ችግሮች ከሚፈራረቁበት ውስጥ ጽዱ ወደሆነ መኖሪያ ቤትና መኖሪያ አካባቢ ማስገባት ተችሏል። ለሰባት ተከታታይ ዓመታት በድግግሞሽ ማዕድ በማጋራት ምግብ ብቻ ሳይሆን ፍቅራችንን ለህዝባችን ማካፈል ችለናል። በርካቶች የነጻ ሕክምና አገልግሎት አግኝተዋል። ደም በመለገስ በተለይ ወጣቶቻችን አርአያ በመሆን የበርካቶችን ሕይወት መታደግ ተችሏል። ይህንን በፈጣሪም ሆነ በሰው ዘንድ የተቀደሰ ተግባር በየዓመቱ እውቅና እየሰጠን ሲሆን ለዛሬው እውቅና መነሻ የሆነው የ2017 የበጎ ፍቃድ ስራ በ16.1 ቢሊየን ብር ከ8786 ቤቶች በላይ በመገንባት እንዲሁም ሌሎች የልማት ስራዎችን መስራት በመቻላችን ነው። በጥቅሉ በሚሊዮኖች የሚቆጠሩ የከተማችን ነዋሪዎች የኑሮ ጫና ተቃሎላቸዋል። ችግሮቻቸው ተፈተዋል። በጎነትም ብቻ ሳይሆን የህዝባቸውን ፍቅር ተካፍለዋል። ታዲያ ከዚህ በላይ የሚያስደስት የሚያረካና የሚያኮራ ተግባር የለምና እንኳን ደስ ያላቸው። የከተማ አስተዳደራችን ይህንን ባህል እየሆነ የመጣውን አኩሪ ተግባር ከትውልድ ትውልድ እየተሻገረ ተቋማዊ ሆኖ እንዲቀጥል ይህንን የሚያስተባብር የበጎ ፈቃድ ማስተባበሪያ ኮሚሽን እንዲሁም ሕግ በማውጣት የማህበራዊ ኃላፊነትና በጎ ፍቃድን መወጣት በስርዓቱ እንዲመራ ማድረግ ተችሏል። በዚህም በተበጣጠሰ መንገድ ግልጽነትና ተጠያቂነት በጎደለው ሁኔታ ይተገበሩ የነበሩ የበጎ ፍቃድ ስራዎች ተቋማዊ እየሆኑ መጥተዋል። አሁን ላይ በከተማችን በሚሊዮን የሚቆጠሩ የከተማችን በጎ ፍቃደኞች በአረንጓዴ አሻራ፣ በደም ልገሳ፣ በአካባቢ ጽዳት፣ በአቅመ ደካማ ቤቶች ግንባታና እንዲሁም ጥገና በትራፊክ ሕግ ማስከበር፣ በሰላም ሰራዊት፣ በምገባ ማዕከል፣ በትልልቅ የከተማችን የልማት ስራዎች ከመስከረም እስከ መስከረም እየተሳተፉ የበጎነት ስራ የመደበኛ ስራቸው አካል አድርገው ቀጥለዋል። ከዚህ በፊት እንደምታውቁት አንድ ጊዜ በአንድ ስራ በበጎ ፈቃድ አገልግሎት ሰው ከተሳተፈ ኃላፊነቱን እንደተወጣ ይቆጥር ነበር። አሁን ግን የየዓመቱ ኃላፊነትና ተግባር ተደርጎ ተወስዷል። እነኚህን ተሳትፎዎች በአግባቡ እየመዘገብን በየዓመቱ እውቅና በመስጠትና ስማቸው በበጎ ፈቃድ መዝገብ ላይ እንዲሰፍር ይደረጋል። በአገልግሎታችንም ውስጥ ቅድሚያ ከሚያሰጡ መስፈርቶች ውስጥ አንዱ እንዲሆን ተደርጓል። በዚህ አጋጣሚ አርአያ ሆነው ያስጀመሩንና ያስቀጠሉንን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን በራሴና በከተማው ሕዝብ ስም ከልብ ማመስገን ወዳለሁ። በመጨረሻም በበጎ ፍቃድ ስራ ላይ አይረሴ አሻራችሁን ያሳረፋችሁ ሁሉ በከተማችን ነዋሪ፣ በራሴ ስም፣ በአጠቃላይ በከተማ አስተዳደራችን ስም እጅግ አድርጌ ላመሰግናችሁ እወዳለሁ። በጎነት አያጎልም። በበጎነት ባወጣችሁት ላይ ፈጣሪ አምላክ አብዞ ይጨምረላችሁ ማለት እወዳለሁ። የበጎነት ተግባራችሁንም አጠናክራችሁ እንድትቀጥሉ ጥሪ ማድረግ እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ ያመሰግናለሁ።